ተምሩ በ16 ሰከንድ ውስጥ እንዴት ሰው አራት የዜማ ያለያል? በነገራችን ላይ ሁለት፣ እሱ እኮ ዘፈን ነው። የመጀመሪያው ሰባት ደቂቃ ስለሆነ አይደለም፣ ሁለት ዘፈን ሁለት ዘፈን ነው። የመጀመሪያው ያደንቃታል፣ ታች በመስቀል ዳመራ አደባባይ በሽንጥሽ ያደንቃታል። ከዛ በኋላ ደግሞ ፍቅሩ እንደሚወዳት የሚገልጸው ሁለተኛው ዜሮ መሸ ደና ደሩ ከመጠባለ ደግሞ ምንድነው? ስንብት ነው፣ በቃ ወረዲ እሷን ሳይሆን ወረዲ የስንብት ዘፈን። ሁለት ዘፈኖች አይገናኙም፣ ግን ሙዚቃው እኔ ኤፍሬም ታምሩ በጣም በርካታ ስራዎች ሰርቷል፣ ተአምረኛ ሰው ነው። እርግጥ እኔ ኤፍሬምን እዚህ ሙዚቃ ላይ ነው በኤፍሬምን የሚለይብኝ፣ ማለት ከምን አንፃር ከሁሉ ከምን አንጻር መጀመሪያ ይመጣ ይመጣና ይሄ ሪትሚክ ቫሪሽኑ የሚገለበጥበት ቦታ ላይ አራቴ ነው አራት ላታል አራቴም በተለያየ ዜማ ነው የሚላት። 16 ሰከንድ ነች። ልክ መታ መታ የምትገለበጠው ልክ እንደ እግር ኳስ እግር ኳስ መሀል ላይ የሚጫወተው ሰውዬ በቃ መጠጥ ፓስ ካረገ ጎል ነው የምጠብቅ። በቃ ይሄ ቀጥሎ የሚገለበጥበት ፓርት ላይ ልባችን የምትንጠለጠለው እሷን አራቴ ብሎ ቀጥላለችው ለትንሽ የብሪጅ ነው የሚያቀብላል። ልክ እሷ ብሪጅ፣ ያ የኤልያስ አኩስቲክ እዛ ጋ ይመጣል ማለት ነው። በቃ እዛ ጋ ቡም ያደረጋል። ተንጠልጥለን የምንሰማው በጣም ሁለት በዘፈን ሙሉ ተረግጭ ደግሞ የፍሬም ታምሩ ሪዩኒን አድርጎ ሲሰራ እሱ ነው የሰራው። ትንሽ የግጥም ጨመረበትና አራት ደቂቃ ከምናምን አድርጎት እሷን የሰራ እሱ ሙዚቃ ፍሬም ታምሩ በአስራስድስት ሰከንድ ውስጥ እንዲ ሰው አራት የዜማ ያለያል ጨረሻ ላይ እና በጣም የዜማ ሰው ጥልቅ በጣም እንዴት አርጎ እንደሚያቀብለን እንዴት አርጎ በዛ ዘመን የነበረ ሰው እንግዲህ ኦልሬዲ 40 ዓመት ነው። በጣም በዚህ ልክ እንዴት ይቻላል? አንዳንዴ እኮ ይገርምሻል ጥበባቸው። እና እንደዛ አርጎ አንጠልጥሎን ሙዚቃው ከከትቶን፣ ከዛ ሁለቱ ሙዚቃ አንድ መሆኑን አንሰማም፣ ግጥሙን አንሰማም። ኦልሬዲ ተመተናል፣ በቃ በሙዚቃው ዜማ ገባሽ እና ኤፍሬም ታምሩ ለእኔ ስማርት በቃ አቅሙን ዜማው ወጥ ነው። አይተሽው እኮ እንደዚህ በጣም ዜማውን ማስታመም ካልቻልሽ አያምርልሽም። በቃ ዜማ ሶስት አራት ዜማ ካለው ግን ሰው ሁለተኛውን ዜማ ሶስተኛውን ዜማ እየጠበቀ ይሰማልሻል። አንድ አይነት ግን ከመጣልሽ ምን ጠይቀል ኤፍሬምን መሆን ይጠይቃል? አለበለዚያ ይወድቅብሻል። አሁን ዘፈን ማን ቢዘፍነው ያው ብዬ ሳስብ ማንም ነው በቃ ምለው ምክንያቱም በጣም ስለሚለይ ማለት ነው። እና ኤፍሬም ለኔ በቃ ጀግና የምለው ጀግና የምለው እዚህ ሙዚቃ ላይ ሁለት ከመሆኑ በስተቀር ዘፈኑ

እሷ ልብሽን እንዲቀልጥ ነው የምታደርገው። በሰው አቢውስ ተደረግናል። በዚህ ዘፈን በጣም ነው ልባችን የሞተው። በጣም ድንቅ ዘፈን ነው። አድማጮች ቢሰሙት በጣም ደስ ይለኛል። ሳብ ብታረግልን ሳምሪ አድማጮች አሁን የነገረን ሦስት ደቂቃ ተኩል ላይ በጣም እኮ ነው የሚገርመው እኮ በጣም በጣም እና አሪፍ ነው። እሱ ካለበት ደቂቃ ተዘጋጀ ተዘጋጀ። እሺ እንስማ።